በዛሬው ትምህርታችን ክፉ ሰዎችና ክፉ መንፈሶች የአንድ ዘመን ፍጡር ብቻ አይደሉም የሚል ነው። በአብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ እግዚአብሔር አምላካችን ሆይ ለዚህ ሰዓት ያደረስከን አምላክ ክብር ምስጋና ይግባ። ቀሪ ጊዜያችንን ባርክልን፣ በየጊዜውና በየሰዓቱ ከእኛ ጋር ሁን፣ ኃይልህን አብዛልን አስቡን ያሉትን ሁሉ አስባቸው በመንፈስህና በጽድቅህም በቃልህና በተዘምራቸው የኃይልህን ኪዳን ከእኛ ጋር ሬጅ ቃልህና ሰማያዊ ጸጋህ ሞገስህና ጥበብህ ሁሉ ከሕዝባችንና ከሀገራችን ከምድራችን ከትውልዳችን ጋር ይሁን በቅዱስ ልጅህ በኢየሱስ ክርስቶስ ስም በመቤታችን በቅድስት ድንግል ማርያም ስም አሜን። ክፉ ሰዎች እና ክፉ መንፈሶች የአንድ ዘመን ፍጥሮች ብቻ አይደሉም። ይህ ማለት ክፋት በቤተሰብ ውስጥ ስር ሰዶ በትውልድ ላይም ኃይል የሚሆንበት ጊዜ አለ። ያ የትውልድ ኃይል የሚሆንበት ጊዜ በብሎ የሚቀመጥ የሚሆን እና የሚኖር የሚተላለፍ እስከሚሆን ድረስ የሚፈተኑ ቤተሰቦች ወይም ሕዝቦች ጥቂቶች አይደሉም። ክፋት እንዴት የዘር ይሆናል? የሚል ጥያቄም እግረ መንገዳችንን እናነሳለን። በትንቢተ ኢሳይያስ ምዕራፍ አንድ ላይ እናንተ የክፋት ዘሮች በማለት ይናገራል። የክፋት መሰረታዊ ምንጩ የመጀመሪያው ክፋትን ኃይል እንዲኖር ከሚያደርገው አንዱ ቅናት ነው። በቅናት ምክንያት የሚፈጸም ተንኮል የቅናት ኃጢአት፣ ሲያድግ እየጨመረና እየበረታ ሲመጣ በራሱ የራሱን የሆነ ክፋትን ይፈጥራል። ከዛ በኋላ ክፋት መሰረታዊ የሆነ የህይወት መንገድ በመሆን ያገለግላል። በጣም ብዙዎች ሰዎች ክፋታቸው የሚታወቀው በሃይማኖት መንፈሳዊ ጸጋ ውስጥ የሚያልፍ እና የሚጸልይ የሚሰግድ ሰው ብቻ ነው የዓለማችንን ክፋት ማየት የሚችለው ነው። ከዛ ውጭ ሌላው አብዛኛው በጋራ የክፋት ህብረት ውስጥ ስለሚኖር መለያ ስለማያበጅለት ክፋት በክፋት ኑሮ ኑሮ በክፋት ስራ እውቀት ዘመዴ ጥበብ ሁሉ ከክፋት ጋር ተያይዘው አጠቃላይ ስብእና የክፋት መኖሪያ ሆኖ ስለሚኖር አንዱ ለአንዱ ጠላቱ ሆኖ ጊዜውን ይጨርሳል። ለዚህ ክፋት የራሱ የሆነ ትልቅ መንገድ የሚያበጀው ቅናትን በህይወት ውስጥ ሲይዝ ነው። የቅናት ጠባያት ደግሞ ከግል ባህሪ ውስጥ እና ከቤተሰባዊ የአናዳር ውስጥ የሚመነጭ እና የሚያያዝ ነው። እናትና አባት ለልጆች የሚያሳዩት የቅናት መንፈስ ከፍ እያለ ሲጨምር መቀናናታቸውን ወይም በባህሪያቸው ውስጥ ያለው ነገር በቋንቋና በቃል ሲገለጥ ልጆች ይሰማሉ። በሰሙት አካባቢ ውስጥ የራሳቸውን ጨምረው የቤተሰቦቻቸውን አስተሳሰብ መያዝ ሲጀምሩ በቀን ጣናት ውስጥ ክፋትን ይለምዳሉ። ይሄ በማህበራዊ ባህሪ ውስጥ እንዴት ስር ሰዶ ወደ ታላቅ ጥፋት ሊሸጋገር እንደሚችል ለማገናዘብ እንድንችል ነው። ስለዚህ የቀናት ኃይል እየጨመረ ሲመጣ ክፋትን ይወልዳል። ክፋት ተንኮልን፣ ከዛ በኋላ ኃጢአት መሆኑ ቀርቶ ከሰው ልጅ ኑሮ ጋራ የተያያዘ እድገት እንደሆነ አድርጎ የሚታይበትን ሕሊና ያመቻቻል። ከዚህ በኋላ ያለው ነገር በጣም አስቸጋሪ እና ውስብስብ የሆኑ ሂደቶች ይከሰታሉ። እነዚህ ክፋት በትውልድ ውስጥ እንደ ዘር ሆኖ የሚቀመጥበትን ሂደት አንዱ ከኋላ በኩል ማስወገድ የሚቻልበትን መንፈሳዊ ሀይልና ጥበብ ወይም ጸሎትና አምልኮት በህይወት ውስጥ በተጠናክሮ ካልተገኘ ራሱ ክፋት ዘር ይሆናል ስለዚህ የክፋቱ ዘር መሰረታዊ ምልክቶቹና ጠባቶቹን ነው ዛሬ የምንማረው ማለት ነው ክፋት እንደ ወር ብቅ በሚልበት ጊዜ አባትና እናት በሚያውቁትና በሚተወያይተው ባደረጉት ተንኮል ውስጥ ክፉ ነገር ገብቶ ባለበት አቋን ውስጥ የተወለዱ ልጆች ከዛ ክፋት ጋር ተያይዘው ይወለዳሉ። ምክንያቱም በእለት ኑሮ ውስጥ ያለ ተግባር ከሆነ የተጸነሰውም ልጅ በክፉ መንገድ ለመወለድ ዝግጅት አለው። ይህም የክፋት ኃጢአት ይባላል። እንግዲህ መንፈስን በማይወክል ሲሆን ይሄ ሆን ተብሎ በተሰጠው በእግዚአብሔር መንፈሳዊ አእምሮ በተሰጠው ስነልቦና ልቦናና መንፈስ ቅዱስ ባለው አካልና ሕይወት ላይ ለሌላው ክፋትንና ተንኮልን የሚፈጽምበት ጉልበት፣ ዘዴ፣ ቋንቋ ካገኘ በዛን ሰዓት የሚጸነስና የሚወለደው ልጅ ከክፋት ጋራ አብሮ ለመወለድ የሚያገደው ነገር የለም። አሁን ይሄ ከመንፈስ ውጭ ነው። ከመንፈስ ውጭ ብዙ ሰዎች የራሳቸው የሆነ የተፈጥሮ ክፋት ይዘው ይመላለሳሉ። ያ የተፈጥሮ ክፋታቸው መንፈስን ሳያካትት የመንፈስን ቦታ የሚወክል ክፉ ተግባር ይኖራቸዋል። ከዛ በኋላ ክፉ መንፈስ ይከተላቸዋል። በቅድሚያ ግን በክፋቱ ክፍለ ጊዜያቸው የእግዚአብሔር ጥበቃ ሳይለያቸው፣ የእግዚአብሔር በረከት ሳይለያቸው፣ የእግዚአብሔር ሰላም ሳይለያቸው፣ የእግዚአብሔር ክብር ሳይለያቸው ለሌላው ሞትን፣ ጥመትን፣ ውድቀትን፣ ዝጥጠትን፣ ችግርን፣ ውስቁልናን፣ ህመምን፣ ጉዳትን የሚመኙ ሆነው ከተገኙ በዚህ ክፉ ምኞታቸው ውስጥ የተጸነሰ ልጅ ካለ ወይ በአባት ወይ በእናት እሳት ምክንያት የልጁ ህይወት በክፉ ተግባሩ እና በክፉ ሐሳቡ ውስጥ ተጸንሶ ስላለ ይህ እንስ ለክፉ ተግባር የተመቻቸ ዘር ሆኖ ይወለዳል። ይህንም ብዙዎቻችን አላወቅነውም። ስለዚህ በኃጢአት መጸነስንና በኃጢአት ማደግን በሚመለከት ቤተሰብ ሕይወቱን ግምት ውስጥ ስለማያስገባ የመጨረሻ የተወለደውም የክፉ ነገር መግለጫ ይሆናል። በመንፈስ ውጪ ብዙ ሰዎች የራሳቸው የሆነ የተፈጥሮ ክፋት ይዘው ይመላለሳሉ። ያ የተፈጥሮ ክፋታቸው መንፈስን ሳያካትት የመንፈስን ቦታ የሚወክል ክፉ ተግባር ይኖራቸዋል። ከዛ በኋላ ክፉ መንፈስ ይከተላቸዋል። በቅድሚያ ግን በክፋቱ ክፍለ ጊዜያቸው የእግዚአብሔር ጥበቃ ሳይለያቸው፣ የእግዚአብሔር በረከት ሳይለያቸው፣ የእግዚአብሔር ሰላም ሳይለያቸው፣ የእግዚአብሔር ክብር ሳይለያቸው ለሌላው ሞትን፣ ጥመትን፣ ውድቀትን፣ ዝቅጠትን፣ ችግርን፣ ጉስቁልናን፣ ህመምን፣ ጉዳትን የሚመኙ ሆነው ከተገኙ በዚህ ክፉ ምኞታቸው ውስጥ የተጸነሰ ልጅ ካለ፣ ወይ በአባት ወይ በእናት እሳት ምክንያት የልጁ ህይወት በክፉ ተግባሩ እና በክፉ ሀሳቡ ውስጥ ተጽንሶ ስላለ ይህ እንስ ለክፉ ተግባር የተመቻቸ ዘር ሆኖ ይወለዳል። ይህንን ብዙዎቻችን አላወቅነውም። ስለዚህ በኃጢአት መጸነስንና በኃጢአት ማደግን በሚመለከት ቤተሰብ ህይወቱን ግምት ውስጥ ስለማያስገባ በመጨረሻ የተወለደውም የክፉ ነገር መግለጫ ይሆናል። ለዚህ ነው መዝሙር አምሳ ላይ ዳዊት በአመፃ ተጸነሱ እናቴም በኃጢአት ወለደችኝ በማለት ስለ ራሱ ሲያመት እናገኘዋለን። በአመፃ መጸነሱን በኃጢአት መወለድን ዳዊት አውቋል። ከጥንት ጀምሮ አመፃ እንደተከተለው አውቆ ወደ ፈጣሪው በመጸለይ አመፃን ለማስወገድ የንስሐን መንገድ ተጠቅሟል። ከዚህም የተነሳ ዳዊት ስሬ አግኝቷል። የተወለደበትን አመፃና ኃጢአት እንዲቀርለት ታግሏል። እሱም ቢሆን ዳዊት በብዙ ክፋት ህይወቱ እንደገና ተይዞ የእስራኤልን ህዝብ የሚጎዳበትን መንገድ እንዳሰበና ወደ አንድ ወደ አላ አስፈላጊ ጦርነት ህዝቡን ሲመራ በህይወቱ ውስጥ ሰይጣን ገብቶ ዳዊትን እንደመራው ከዚህ በፊት ተምረናል። እንግዲህ በአመጻ ተጸነስኩ እናቴም በኃጢአት ወለደችኝ ብሎ ክብደት ያለው ቃል እና ምስጢራዊ የሆነ የንስሐ ጸሎት ሲያደርግ የምናየው አንዱ ክፋት አብሮ ተጸንሶ ዘር እንደሚሆን ስለምንገነዘብ ነው። ይህንን መረጃ እንድናገኝ ነው። መዝሙር አምሳ ላይ ያለው ቃል ይህንን እውነታ ያሳየናል። ስለዚህ ክፋት አጠቃላይ ገጽታውን በትውልድ ላይ ለማሳለፍ ከሁሉ በፊት በጣም ይቀድማል። በጣም ይቸኩላል። የክፋት መቸኮል ራሱን የቻለ ትልቅ ኃይል በመሆን ያገለግላል። ችኮላውም ከትውልድ ወደ ትውልድ እየተላለፈ ጉዳትን ማጠናከር ነው። ብዙ ጊዜ ሰዎች በአመለካከታቸውም ሆነ በአስተሳሰባቸው ወደ ምቀኝነቱ መንፈስ ለመሄድ የመጀመሪያው አጋዣቸው ቅናት ነው። የቅናትን ኃይል ይለማመዱታል። ቅናት ቤተሰባዊ፣ እውቀታዊ፣ ስነ ልቦናዊ እና መሰረታዊ፣ በስልጣን እና በአኗኗር በኢኮኖሚ በመሰረታዊ ነገር ላይ ሁሉ ጭምር ቅናት እየበረታ ይመጣል። መሰረታዊ የሚባል የቅናት አይነቶች በኢኮኖሚ ባለው ስልጣን፣ በእድቦቱ በመሳሰሉት በሚታዩ ነገሮች ላይ የሚያልፍ ቅናት አለ። በማይታዩ ደግሞ እንደዚሁ በእውቀቱ ባስተሳሰቡ በአነጋገሩ ባካሄዱ በመሳሰሉት ደግሞ እንዲሁ ቅናት አለ። ባበላሉ፣ በአጠጣጡ፣ በኑሮው በአጠቃላይ እንደዚሁ ቅናት አለ። ይህ ቅናት ቀስ በቀስ ወደ ተንኮልና ወደ ክፋት እንዲወስደው የሚገፋፋው ሌላው ትልቁ መበላለጥ የሚያመጣው ነገር ነው። ይህ የመበላለጡ ባህሪያትም ክፋትን እና ቅናትን ያጠናክረዋል። ከኔ በለጠኝ ብሎ በሚያይበት ጊዜ፣ ሌላውን አተኩሮ በሚያይበት ጊዜ ለክፋት ምንጭ የሚሆኑ ነገሮችን በልቡ ውስጥ ያስባል። ያንን የመበላለጡን ባህሪ ትኩረት በመስጠት የሚጨነግፍበት መንገድ የሚበላሸትበት መንገድ የሚቆምበትን መንገድ እና ከሱ ጋር እኩል የሚሆኑበትን መንገድ ይፈልጋል እና በዚህ አይነት ሁኔታ ውስጥ ያ የመበላለቅ እይታ ቅናቱን ያበረታውና ወደ ክፋትና ወደ ተንኮል እንዲሄድ ያደርገዋል። ከዚህ የተነሳ ክፋት ቤተሰብ ውስጥ ዘር ሆኖ ተተክሎ አብሮ ከትውልድ ጋር የሚኖሩበትን አካሄድ ያመጣል። ልክ በዚህ ጊዜ በሚጠናከርበት ጊዜ ክፋት ደግሞ ክፉ መንፈስ ከውስጥም ከሰውም ላይ ሆነው ሊያየው ይችላል። ያ የቀናበት ሰውም ላይ ዲያብሎስ ሊኖር ይችላል። ወይም ደግሞ የሚኖርበት ያገኘው ድቤት የተማረው በክፉ መንፈስ እገዛም ሊሆን ይችላል ለመተናኮል እና በክፉ አይን በሚያይበት ጊዜ እዛኛውም ላይ ያለው መንፈስ ወደዚህ ተሸጋግሮ በክፋቱ ላይ ክፋት እንዲጨምርና እንዲበረታ ሊያደርገው ይችላል። ከዚህ የተነሳ ክፋት ዘር በሚሆንበት ጊዜ በፍጹም የማይበገር ለእውነትና ለበጎነት የማይቀና ሰው ሆኖ እስኪሞት ጊዜ ድረስ በጎ ነገርን የማይረዳ ሰው ሆኖ ይኖራል። ለዚህ አንዳንድ ማሳያዎችን ማመልከት እንችላለን። በአሁኑ ወቅት በአብዛኛው ትውልዳችን ከክፋት መሰረት ጋር የቆመና የተወለደ ከመሆኑ ጋር ተያይዞ ባልና ሚስቶች መካከል እንኳ ምንም አይነት መግባባት የማይኖርበት ጊዜ ማስአቱ ነው። ምንድን ነው ለዚህ ዋናው ምክንያት? ክፋት ዘር ሆኖ አብሮ ስለተወለደ መግባባት የሚችሉበትን እድል አያገኘ ይህ የምትጸልይ ከሆነ ባል አይጸልይም። በንቀት የተሞላ ልብና ለሃይማኖት የሚሰጠው ትርጉም በተዛባ አኳኋን እንዲህ ነው። ይህ ጋጠ ወጥ የበዛበት አተረጓጎምን የሚተረጉም አይነት ሰው ሆኖ ከክፋት የማይርቅ ይሆናል። ክፋቱን ነው የሚያገለግለው። ያ የክፋት አገልግሎቱ ለሰውዬው አይታወቀውም። ከዚህ የተነሳ የሚስቱን የጸሎትና የእምነት አካሄድ ይቃወማል። ምንድን ነው ይሄ? እንዲህ አይነት ነገር፣ እንደገና ወደ ኋላ ትመለሽ! የኋላ ቀርነት ስሜት እንደገና ያዘሽ። የተማርሽ አይደለሽ? ምንድ ጸሎት ምንድን ነው ስግደት፣ ምንድን ነው አምልኮት? ምንድን ነው እንዲህ ያለ ነገር፣ አታድርጊ ብሎ ይጣላለን፣ እስከ መካፈስ፣ እስከ መፋታት እስከ ቤተሰብ መለያየት እና መበጣበጥ የደረሱ ሰዎች ብዙዎች አሉ። ይህ እንዲህ የሚሆነው በሚከተሉት መንገዶች ነው። አንድ፣ ክፋት አብሮት ዘር ሆኖ አብሮት ተወልዷል። ሁለት፣ በክፉ መንፈስ ዘር ሆኖ ከክፋት ጋራ የራሱ ክፋትና የመንፈሱ ክፋት ድምር ውጤት ሰው ሆኗል ማለት ነው። ስለዚህ እንዲህ አይነት በጎ አካሄድ አይስማማውም። ለዛውም ደግሞ እውነትንና ይህንን መንፈሳዊውን አካሄድ የሚጠላው ወዱ አይደለም፣ በግድ ነው። በግድ እንዲጠላ ከሚያደርገው አንዱ ውስጡ ያለው ኃጢአት እና ወይም ክፉ መንፈስ አብረው ረጅም ዘመናት ከተንኮልና ከግፍ ስራ ጋራ ከምቀኝነት ጋራ አብረው ስለቆዩ ህይወቱን ስለለመዱት በጎውን መንገድ ሊረዳም ሊያውቅም የሚፈልግበት ህሊና በዚህ በኃጢአት ጫና ተይዟል። ከዚህ የተነሳ ባልም ብትሆን ቢሆን ሚስትም ብትሆን እንዲህ አይነት ከኋላ በኩል ያሉ የኃጢአትና የአመፃ ኮተቶች ውስጥ በሚገቡበት ጊዜ ለመንፈሳዊ ኃይል የሚሰጡት ፋይዳ እና መንፈሳዊ በጎ አስተሳሰብ ህልናቸውና ልቦናቸው ውስጥ ሊኖር አይችልም። በዚህ ጊዜ የሚገደዱበት ነገር አለ። የሚገደዱት መንፈሱ ክፉ ነገር ሲያስገድድ የሆነ ስለሆነ በጎው ነገር ላይ ለመግለጥ እንዳይቻል ህይወታቸውን ይቆጣጠረዋል። ከእነዚህም አንዳንዱ ሲጸሉ ራሳቸውን ያማቸው ወደ ቤተ ክርስቲያን ሲሄዱ ጤንነትም አይሰማቸውም። ቤት ሲቀሩ ወይም ወደ ስራ ሲሄዱ ብቻ እግዚአብሔርን ስም ካልጠሩ ጤናሞችና ፍልቅልቆች ወይም ደንበኛ ግርማ ሞገስ ያላቸው አይነት ሰዎች አዋቂዎች ይሆናሉ። ወደ እግዚአብሔር አምላክ ቤት ሲሄዱ ወይም በሌላም መንገድ በጓደኛ ይሁን በምንም የጸሎት ነገር ሲታሰብ የጸሎት ቦታ ድንገት ሲገኙ ሁሉ ህመም ይሰማቸዋል። ጤናማ የሆነ ባህሪ አይታይባቸውም። ብስጭትጭት ይላሉ፣ ይታወቃሉ፣ ይናበዳሉ። ከዚህ የተነሳ መንፈሳዊ ነገር የማይፈልጉት አይነት ሆነው በመንፈሱና በኃጢአት ምክንያት ተቀርጸዋል ማለት ነው። ለበጎ ነገር የሚስማማቸው ምንም ነገር አይኖርም። ለዚህ ትልቅ ምሳሌ የሚሆነን ያ ባለጸጋው እስከ ሞት ክፍለ ጊዜ ድረስ በነበረበት ህይወት ውስጥ ነዌ የድሀውን ኑሮና ህይወት ሲንቅ በመጨረሻ አብርሃም አባት ወይ ማለት እንደጀመረ ባለፈው ተምረናል። ያ እስከ መጨረሻው ክፍለ ጊዜ ድረስ ነበረ ለመንፈሳዊ ነገር ቦታና ግምት ያልሰጠው በነፍሱ ያለችው ህይወት ስትገለጥ ግን በጣም አዘነ። በጣም አትኩረት ሰጠ። በጣም ለወንድሞቹም፣ ለቤተሰቦቹም አዘነ። ነዌንም በክብር ሲያዩ በአብርሃም ዕቅፍ ውስጥ አልአዛርን ሲያዩ ነዌ በጣም በጣም በጣም የውስጥ ሰቆቃ በነፍሱ አሰማ። ለአብርሃምም አለው እባክህ እዛ ብዙ ወንድሞች አሉኝ ከሞታን አንድ ሄዶ ቢነግራቸው ያምናሉ ብለው። አይ አለ፣ በቃ የለም፣ ነቢያትና መጽሐፍ እዛ አሉ፣ የሚናገሩ እዛ አሉ። እነዛን ካላመኑ ከሞታን አንድ ሄደ አያምንም፣ የሚል መልስ አብርሃም ለዛ ለሀብታሙ ነዌ ቃል ሲሰጠው በሉቃስ ወንጌል ላይ ባለፈው ተምረናል። ስለዚህ ክፎች እስከ መጨረሻው ክፍለ ጊዜ ድረስ በክፋት የመጽናት ባህሪያቸው ክፋት የዘራቸው ሲሆን ክፉ መንፈስም የዘራቸው ሲሆን ሁለቱ አንድ ጋር ሲደመሩ ለክፋት ኖረው ለክፋት ተወልደው ለክፋት አድገው ለክፋት መግለጫ ሆነው የሚሞቱ ሰዎች ጥቂቶች አይደሉም፤ በጣም ብዙዎች ናቸው። ስለዚህ ክፋቱ የሚጀምረው ደግሞ በቤተሰባቸው ውስጥ በጎ ህሊናን በማጣት ነው እና እና በሃይማኖት መንፈሳዊ ጸጋ ውስጥ ራእይ ሳይኖራቸው ቅንነት ሳይኖራቸው ጨካኞችና ተንኮለኞች፣ አመፀኞች ሆነው ቤተሰብን በሚመሩበት ጊዜ ተወላጆቻቸውም ዘሮቻቸውም ያንኑ መንገድ ተከትለው የሚሄዱ ይሆናሉ። ከዚህ የተነሳ ሰላም አይኖርም፣ በጎነት አይኖርም፣ ሞገስና ጸጋም አይኖርም። ስለዚህ ቀናተኞች ይሆናሉ፣ ምቀኞች ይሆናሉ፣ ተንኮለኞች፣ ሴረኞች ይሆናሉ። በተገኘ አጋጣሚ የመበላለጥ ሁኔታ በቢሮም፣ በስልጣንም፣ በማዕረግም በኑሮም ካለ በዛ ላይ ትኩረት በመስጠት ወደ መተቱም ወደ አስማቱም አደጋ የሚሄዱት እንዲህ አይነቶቹ ሰዎች ናቸው። ስለዚህ ከጥንት ጀምሮ የጥፋትና የክፉ መንፈሶች ፍጡር የሰው ልጅን ሲፈታትን እንደቆዩ አንዳንድ ቦታ ላይ ትኩረት ለመስጠት እንሞክራለን። አሁን ወደ መጽሐፈ ነገስት ወደ መጽሐፈ መሳፍንት ምዕራፍ አንድ ቁጥር አንድ ላይ ያለውን እስቲ ለመማር እንሞክር። እንዲህም ሆነ ይላል እየሱ እያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመዋጋት ማን በፊት ይወጣልናል? ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱን በእጁ አሳልፌ ሰጣ ሰጥቻለሁ አለ። ይሁዳም ወንድሙን ስምዖንን ከነአናዊን እንወጋ ዘንድ ከእኔ ጋር ወደ ዕጣዬ ውጣ እኔም ደግሞ ከአንተ ጋር ወደ ዕጣህ እሄዳለሁ አለው ስምዖንም ከእርሱ ጋር ሄደ ይሁዳም ወጣ እግዚአብሔርም ከነአናውያንና ፌርዛውያንን በእጃቸው አሳልፎ ሰጣቸው በእነርሱም በቤዜቅ ውስጥ አስር ሺህ ሰዎች ገደሉ አዶኔ ቤዜቅንም በቤዜቅ አገኙትና ተዋጉት፣ ከነአናውያንንም ፌርዛውያንንም መቷቸው። አዶኔ ቤዜቅ ሸሸ፣ አሳድዘውም ያዙት፣ የእጁንና የእግሩንም አውራ ጣት ቆረጡ። አዶኔ ቤዜቅ የእጃቸውና የእግራቸው አውራ ጣት የተቆረጡ ሰባ ነገሥታት ከገበታ በታች ፍርፋሪ ይለቅሙ ነበር። እኔ እንዳደረገው እግዚአብሔር እንዲሁ መለሰልኝ፣ አለ። ወደ ኢየሩሳሌምም አመጡት በዚያም ሞተ ይላል። በገላትያ ምዕራፍ ስድስት ቁጥር ሰባት ላይ እንዲህ ይላል ሰው የዘራውን መልሶ ያንኑ ያጭዳል ይላል። ይሄንን ልብ በሉ እንግዲህ ይሄ የመከር ህግ ነው። በእግዚአብሔር አምላክ የመከር ህግ ውስጥ በአንድ ጊዜ ተዘርቶ በአንድ ጊዜ አይታጨርም። ሰው በእያንዳንዱ ውሎ ላይ የሚዘራውን በቀጣዩ ጊዜና ዘመኑ ሁሉ ያጭዳል። ጥፋትን ዘርቶ በረከትን ማፈስ አይቻልም። ተንኮልን ግፍም ዘርቶ የተሻለ ሰላምን ጸጋና ሞገስን ማምጣት አይቻልም። ስለዚህ ብዙዎቻችን ከዚህ ከአብዮቱ በኋላ የመንፈሳዊ ነገር ላይ የደንታ ቢስነት ክፉ መንፈስ ስለተጠናወተን ብቻም ሳይሆን በራሳችን ክፉን ፈልገን በበዛ ፈቃዳችን ወደ ክፉ ስለምንሄድ የምናስቀምጠውም የምንዘራውም የምናኖረውም የምናወርሰውም ክፋትን ለመሆኑ ብዙ ማረጋገጫዎች አሉ። ያው የዘራው መልሶ ያን ያጥዳል። ስለዚህ ክፋት ስር ሰዶ በአናማር ውስጥ መሰረት የሚሆንበት ተፈደኛው እና ዋንኛው ኃይሉ በመበላለጥ ምክንያት የሚገለጥ ይሆናል። በውቀት ትሬት በስልጣን ትሬት ተማረት ስትበልጥ ከስር ያለው ምቀኛ እንደጸጋ ሞገስ እንደ እግዚአብሔር ስጦታ አይመለከተው ክፋትን የለመደ ስለሆነ የተለያየ አይነትን በመስጠት ቅራኔዎችን በመፈለግ ችግሮችን ለመፍጠር የተለያዩ አይነት ሴራና ወጥመድ ውስጥ ገብቶ ህሎን ህናውን ይከታተናል። ስለዚህ መበላለት ቤተሰብም ሁሉ ውስጥ እንኳ ሳይቀር የቅናት ምንጭ በመሆን ክፋትን ሲያገለግል እናየዋለን። እና እስከ መጨረሻው ድረስ በዚህ በክፉ መንፈስ የሚፀኑ ሰዎች መኖራቸውን እንድናውቅ ነው። ክፉ ስራን ካልሰሩ ደግሞ ህይወታቸው አይመቻቸውም። አይኖቻቸው ክፉን ነገር የለመዱ ስለሆኑ ሁሉ ጊዜ የሚያተኩሩት ክፉ ነገር ላይ ነው። የሰዎችን ውድቀት ይፈልጋሉ። የሰዎችን ጥፋት ይፈልጋሉ። የሰዎችን ማዘን፣ ማልቀስ ይፈልጋሉ። መጨነቅ፣ መዋተት፣ መንከራተት ይፈልጋሉ። በሌላ አቋም እነርሱ ደግሞ ሁልጊዜ የቆረቆዘው አስተሳሰብ የሚያኗኗር ወዴትም አይነት እድገት የማያመጣ ህይወትና ኑሮ ይመራሉ። በረከት አልባ የሆኑ ኢኮኖሚያቸውም ተይዞ የማይጨበት አድገው ያላደጉ የቀጨጨ ህይወት ደክመው ደክመው ምንም ተስፋ የሌለው አኗኗርን እንዲኖሩ ያደርጋቸዋል። ጥፋታቸው ብቻ ሳይሆን ለሌሎች የሚመኙት ጥፋት የእነሱንም ህይወት የሚፈትን ይሆናል። በዚህ ጊዜ ደግሞ ይብሳሉ። ጨፋሽ ለተንኮል ያላቸው ዝግጅት እየጨመረ ስለሚመጣ በበጎ ነገርና ህሊና ተስፋ ይቆርጣሉ። በመንፈሳዊ ህይወትና በእምነት በሚገኝ በረከት ላይ ትኩረት ላለመስጠት ሁሉ ጊዜ በጎውን እንደሸሹ ስም እንዳወጡ፣ እንዳፌዙ፣ እንደቀለዱ እና በሌላው በጎነት ላይ እንዳሀሰት ጨምረው እንደዋሹ ይኖራሉ። የሌላውን ማናናቅና እና አሳንሶ ማየት የተለመደ ግብራቸውና ባህሪያቸው ነው። እንደነዚህ አይነት ሰዎች ለክፉ መንፈስ ብዙ አገልጋዮች በመሆን እድሜያቸውን ከዚህ ጋር ተያይዞ ያልቃሉ። እዚህ ጋር ተያይዞ ዘመናቸው ያልፋል። ሌላ አስጊውና አሰሩ የሚተኩት ትውልድ የእነሱ ዘር ሆነው በእጥፍ ተንኮልም የሚለማመድ ሆኖ በክፉ መንፈስና በራሱ ተፈጥሮዊ እና በወረሰው ክፋት እየተቀረጸ የሚሄዱ ነገር ነው። በጣም አደገኛው አሁን እዚህ አዶኔ ቤዜቅ ለዚህ ትልቅ ትምህርት ሊሰጠን ይችላል። በዚህ በመጽሐፈ መሳፍንት ምዕራፍ አንድ ላይ እያሱ ከሞተ በኋላ ያልተያዙ ሌሎች ርስቶች ነበሩና ከነዓናውያን፣ ፌርዛውያን በስፋት ተቀምጠውበት የነበረ ሀገር ነበር። ይኸውም ቤዜቅ የሚባለው ስፍራ እና ቦታ በነሱ ተይዞ ገና ጠላትን አባረው ያልወረሱት ምድር ነበር እና እያሱ ሞተ ሀገሪቱን ጠቅለው እስራኤሎች ሳይዙ በዚህ ጊዜ እግዚአብሔርን እንዲህ ብለው ጠየቁ። እነሆ አዛብ አሁንም ከፊታችን በስፋት አሉ። ቤዜቅ በሚባል ስፍራ ላይ እየሰፈሩት ከነዓናውያን መሪያቸው አዶኔ ቤዜቅ የሚባል ነው እና እንዴት አድርገን ከዚህ እግዚአብሔር ከሰጠን ርስት ላይ የማባር ብለው እግዚአብሔርን ሲጠይቅ፣ ይሁዳ ይውጣ አለ እግዚአብሔር።